መብታቸው ነው እንበል። ይሄ ዳሩ ግን ነጻ ህሊናይን ነው፣ ነጻ ህሊናይን የምኖር ነኝ እያሉ አያጭበርብሩ። በእነሱ የተደነቀ መጽሐፍ ተወዳጅ ሆኖ አልተገኘም። ምናልባትም ስም ስላላቸው ሊሸጥ ይችላል። በዚህ ምክንያት ከቅርብ ጊዜ ወዲህ እየመጡ ያሉ ወጣት ጀማሪ ደራሲዎች ታዋቂ የተባሉትን ደራሲዎች የጀርባ አስተያየት ጻፉልን እያሏቸው፣ አይደለም ለእነሱ የሚሆን ክፍያ አቅማቸው ስለማይፈቅድ ከመጽሐፉ የተወሰደ በሚል ከመጽሐፉ ካለው ጽሑፍ ጀርባው ላይ ያደርጋሉ። አንባቢዎች ግን በአስተያየት ሰጪዎች ስም ሳይሆን በመጽሐፉ ይዘት ይወሰናሉ፣ ይላል እንግዲህ ሞገድ እጅጉ። ከላይ በክፍያ የሚያደንቁ ደራሲዎች ከጻፈው ሀሳብ እነዚህን የመሳሰሉ ሀሳቦች ሀብትሽ አንስቷል። እዚህ ላይ ያው እንግዲህ በኪነጥበብ ሙያ ውስጥ እንደመኖሬ ያው በርካታ ጸሐፊዎች ጋር እገናኛለሁ ጽሑፎቻቸውንም አነባለሁኝ። ከዛ በተጨማሪ ሀሳባቸውን እዚህ ላይ በርካታ ነገሮችን የምጋራ ቢሆንም በተለይ በተለይ ይሄ ከጀርባ የሚሰጠው ጽሑፍ ላይ እኔም አንድ የገጠመኝን ጽሑፍ ማነው የገጠመኝን ነገር ላውራውና በዚህ እንወያያለን። አድማጭ ተመልካቾችም እንግዲህ የበኩላቸውን አስተያየት እንዲሰጡበት ጋብዛለውኝና። እዚህ ላይ እኔ አንድ በጣም ማደንቀው በጣም ማከብረው እንግዲህ ሞገድ እጅጉም እንዳለ ለህሊናው የሚኖር ደራሲ በቅርበት አቃለሁኝ። በርካታ ጽሁፎችን እየወሰደ እንደሚያነብ አቃለሁኝ። እንግዲህ በሁለት ነገር ብከፍል፣ እሱም እኔ ደግሞ አሁንም በቅርብ እዚህ ማቀው በርካታ የሰዎችን ጽሁፍ እያነበበ አስተያየት በመስጠት ከጀርባውም ጽሁፍ፣ መጽሐፍ ወይም ደግሞ ስሙን እዛ ላይ ማስጠቀስ የሚፈልገው ከመጽሐፉ ይዘት አንጻር ነው። የማይመጥን ነገር ካለ በፍጹም ይሄ ነገር እንዲጻፍም ስሙም እንዲወጣም አይፈልግም። በሌላ በኩል ደግሞ በቅርበት ከማቀው ሰው ለሕሊናው እንደሚኖር አውቃለሁ። ከተወሰኑ ጊዜያት በኋላ ያንን ጽሁፍ ወይም የእሱ ስም የወጣበትን ሳይ ምን ሆኖ ነው የሚል ነገር እላለሁ። እና ከዚህ በፊት የገጠመኝ ምንድ ነው፣ አንድ ወጣት ደራሲ እኔ እሱ እንደምቀርበው ስለሚያውቅ ጽሁፉን እንዲያነብለት እንድጠይቅለት እንዳማላጅ ይልከኛል አንብበው ሲለኝ እኔ እንደ አጋጣሚ በርካታ ቲያትሮች እየሰራው ስለነበር ከጊዜም አንጻር ለማንበብ ወይም ደግሞ ያ እንዲያነብለት በጠየቀው ሰው መጠን መጽሐፍ ተረድቼ አንብቤ አስተያየትም ለመስጠት ያን ያህል አልችልም እና የራሴን አንብቤ የራሴን መረዳት ካልሆነ በስተቀረ እንግዲህ መጀመሪያ ጥያቄውን ወደ እሱ ይዤ ቀረብኩኝና እንዲያነብለት ጠየቅኩት። በግልጽ አማርኛ ከአንድም ሁለት መጽሐፍ የሚያነባቸው እንዳሉና ተጨማሪ ነገር አሁን አሁን ካለው እሱም ከሚሰራቸው ስራዎች አንጻር ተጨማሪ ነገር ተጨማሪ ጊዜም እንደሚጠይቀው ጠየቀኝ። ስለዚህ ይህንን ነገር በቅርበት ቶሎ በፍጥነትም ደራሲው ስለፈለገ ይሄንን ነገር መልሼ ነገርኩት ሌሎች ሰዎችን ብታማክር የሚል ሀሳብ አመጣውለት። መጨረሻ ላይ ምንድነው ግድ የለም ገረፍ ገረፍ ያርገውና ዋናው ነገር እኔ የምፈልገው ከጀርባው የእሱ ስም ካለ በርካታ ሰዎች ያነቡልኛል የሚል ነው። እንግዲህ ገረፍ ገረፍ አርጎ እሱም አንደኛ ለማሻሻል ወይም ያንን ከሱ የመጣውን ሐሳብ ተረድቶ ማስተካከል ሳይሆን መጽሐፉ ታትሞ በሱ ስም ሰዎች ከነበቡ በኋላ ሽያጭ እንዲሆንለት ነው። አንደኛ የተረዳሁት የመጀመሪያው ይሄ ነው እና ኖ መጀመሪያ አንብቦ አስተያየት ከሰጠ በኋላ አታስተካክለው ምንድን ነው አልገባኝም? አልኩት። አይ እኔ ይገባኛል በምለው ልክ ጽፍ ያለውኝ፣ ከዛ በኋላ የእሱ አስተያየት አፍሪሼ የማያሰራኝ ከሆነ ላስተካክለው እችላለሁ። ከዛ ውጭ ግን አንዳንድ ማስተካከያዎች አድርጌ ዋናው ነገር መጽሐፉ ወደ ውጭ እንዲወጣልኝና ለአንባቢ እንዲደርስ ነው የሚል ነገር ነው ያለኝና ያን ነገር ስለው በጣም ነው የሳቀው እና አላወቀኝም ዋል ነገር ከውም ያለኝ ማንነት ያቃለም ነገር ያዋለውኝም የሚል መልእክት ነው የመለስኩት። ግን ከዛ በኋላ አንዳንድ መጽሐፎችን ላይ አስተያየቱን ሰጥቶ ሳይ ትንሽ ግርምት ፈጥሮብኛል። ያኔ በነበረው ቁመና ስላላገኘሁት ማለት ነው። ይህ ነገር ለበርካቶች ሰዎች እንደሚገጥማቸው አቃለሁኝና ሀብትሽ፣ ወደ አንተ ጉዳይ በቀጥታ ላምጠውና ያው እንደ ደራሲ እንደመሆንህም ከአንድም ሁለት መጽሐፍዎች ለአድማጭ ተመልካቾች ያደርሰሃል ሁለቱም እጅግ በጣም ጠንካራ መጽሐፎች እንደሆኑ አውቃለሁኝ። ይሄ አድማጭ ተመልካቾችም አንብበው የራሳቸውን አስተያየት እንዲሰጡ ከዚህም በፊት ከዛ በተለይ በተለይ አንደኛውን መጽሐፍ ቀንጭበን አንድ ምዕራፍ ወስደን ለአድማጭ ተመልካቾች አድርሰን። እጅግ በጣም አድማኝ ተመልካቾቻችን በተለይ በአስራ ስድስተኛው ክፍለ ዘመን ጀምሮ ያለው የኦሮሞ ወረራና ሌሎችንም ታሪኮች በተመለከተ አድማጮች ይመጣ የነበረው አድናቆት የሚገርም ነው። እውነት ለመናገር ያው ከጊዜው አንጻር እንዴት መቼ እንደምናደርስ ቃል ባልገባም መጽሐፍ ለአድማኝ ተመልካች እንደሚደርስ ግን እርግጠኛ ነኝ። ከዛ አንጻር እንደው ከጀርባህ ደራሲዎች አሉ። በተለይ በተለይ የመጀመሪያው መጽሐፍ ላይ በጣም ስመጥር የሆኑ ፖለቲከኞችም አሉ አይደለም። ካልተሳሳትኩ እንዳውም የገጹ መጨረሻ አካባቢ ሁሉ በርካታ ሰዎች አስተያየት ሰጥተዋል። አንደኛ በመታወቅ ነው ኃብታሙ ሃ እያለ በዚህ በፖለቲካው ትግል በተለይ አሁን ወደ ጋዜጠኝነት ከመምጣት በፊት ከፍተኛ ትግል እንዳደረክ አንድ እንደውም ከአድማጭ የደረሰን ቪዲዮ አድርሰን ነበረ። ምን እንደሰራ ምን እንደታገልክ ያ በደንብ ቁልጭ አድርጎ ያሳያል። በርካታ ተመልካቾችም ስለሚያውቁት እሱ ጋር ተመልሼ መምጣት አልፈልግም። ካለ ግንኙነት ከፖለቲከኝነት ከእውቅና አንጻር ነው እውነት መጽሐፉ አንብበው ነው እነዚህ ሰዎች ያንን መጽሐፍ አስተያየት የሰጡት? ከዛ በተጨማሪ አሁን እንደ ርዕሱ ላይ እንደተነሳው እንደ ሞገድ እጅጉ አገላለጽ ዳጎስ ያለ ገንዘብ ተከፍሏቸው ነው ሀሳቡን። ምክንያቱም ሩቅ ከመሄዴ በፊት እዚሁ ከቅርብ እናንሳው ብዬ ነው እና ከዛ አንጻር እስኪ አንደኛ እንዳነበብኩት ያነሳውን ሀሳብ በደንብ ተረድተዋል ብዬ አስባለሁኝ። ከዛ በተጨማሪ ግን ርዕሱ ሲገልጽ አንተንም ይመለከታል ለራሴ እንደመሆን መጠን ማለት ነው እና ወደዛ እስቲ ግባበትና እናውራ እንደው ሰብሰብ አድርጌ ከዚህ በስፋት ጉዳይ ላይ ይቅርታ በኋላም ሰፋ አድርገህ እንመለስበታለን። ከኔ ጋር በተያያዘ እኔ የምልህ መጽሐፍ አንደኛ እትም፣ ሁለተኛ እትም፣ ሶስተኛ እትም ምናምን እየተባለ ሲወጣ ሁልጊዜም የመጀመሪያ እትምህ ላይ መጽሐፍህ የተሟላ አይሆንም። ሁለተኛ እትም ሲሆን የበለጠ እውቀት ይኖራል፣ የበለጠ ጊዜ ይኖራል፣ የበለጠ ታነባለህ። ብዙ ጊዜም ደራሲያን ሁለተኛ እትም ላይ በተወሰነ ደረጃ መጽሐፋቸውን ያሻሽላሉ። ሶስተኛ እትም ላይ የበለጠ ያሻሽላሉ። የሚሻሻሉ ሀሳቦች፣ የሚጨመሩ ሀሳቦች ሲኖሩ በየእትሙ ላይ የማሻሻያ ሀሳቦች ተብለው ይካተቱበታል። የእኔ መጽሐፍ ላይ አንደኛ ዝም ብሎ የሚገዙ ሰዎች አይደሉ። በአጋጣሚ አስተያየት ሰጪዎችም እዛ ላይ ያሉ የሚገዙ ሰዎች አይደሉ የመግዛትም ሀሳቡም አልነበረም። አይ ቲንክ የዛሬ አስር አመት እኮ የተሻለ ስነ ምግባርም ነበረ። እውነት ለመናገር እንደው ወደኋላ በተመለስን ቁጥር እኮ በጣም ብዙ ነገሮች የሚገርሙ የሚገርሙ ሆነው ነው የምታገኛቸው። በእኔ መጽሐፍ ላይ የመጀመሪያ መጽሐፌ ላይ በተለይ ዶክተር ያዕቆብ ኃይለማርያም ዶክተር ዳኛቸው አሰፋ፣ መምህርት እና ጋዜጠኛ መስከረም አበራ፣ ፕሮፌሰር መስፍን ወልደ ማርያም፣ ፖለቲከኛ አስራት አብርሃ፣ ፖለቲከኛ ተክሌ በቀለ፣ ያን ጊዜ ብቸኛ የፓርላማ አባል የነበረው ግርማ ሰይፉ ዳንኤል ሽበሺ የአንድነት ስራ አስፈጻሚ አባል የነበረው፣ ሰማያዊ ፓርቲ ላይ መሪ የነበረው በኋላም ላይ የሸዋሳሰፋ እና ከፖለቲከኞች እና ከምሁራን መካከል በመጽሐፉ ይዘት ላይ ያነበቡ ከዚህ በላይ ለምሳሌ በጣም በቅርጭት ጊዜም ከዚያ በፊትም በነበሩ ፖለቲካዎች ከዚያም በኋላ በጣም ከሚታወቁት መካከል ፕሮፌሰር ማን ነው? አቶ አስራት ጣሴ በጣም የታወቁ ሰው ናቸው። እነዚህን ጨምሮ ሌሎች በርካቶች መጽሐፉን አንብበው ከህትመት በፊት የተለያየ አስተያየት የሰጡ ናቸው። ከመጽሐፉ ታትሞ ከመውጣቱ በፊት እንዳውም የመጽሐፉ መግቢያ መቅድሙ ላይ መምህርት መስከረም አበራ እና ፕሮፌሰር ማኑ ዶክተር ዳኛቸው አሰፋ ነበረ በወቅቱ የመግቢያና መቅድሙን የጻፉት ማለት ነው። የእነሱ በመግቢያ እና በመቅድም ሌሎቹ ቀሪዎቹ ግን አሁን የዘረዘርኳቸው ዶክተር ያዕቆብ ኃይለማርያም ብለርቡን ከጀርባ ብለርብ የጻፉት ዶክተር ያዕቆብ ኃይለማርያም ናቸው። የፕሮፌሰር መስፍን ወልደ ማርያም እሳቸውን በህይወት በነበሩ ጊዜ ያንን መጽሐፉን ይዘውት ፎቶ ተነስተው ያውም በህክምና ላይ ሆኖ መታተሙን ሲሰሙ ፎቶ ይዘው መጽሐፉን ይዘው ፎቶ ተነስተው እንዲለጠፍም አድርገው አስተያየት ሰጥተዋል። ስጦታም በሚዲያም ተናግረዋለው። በዛን ጊዜ ላደርግ የምችለው ይሄን ብቻ ነው ብለው ስጦታም ጭምር ያንን መጽሐፍ በማወርከቴም በነበርኩበት የትግል ሁኔታም ስጦታም ወደ ቤት ጭምር ልከው ነበረ። በወቅቱ ሌሎቹ እንግዲህ እንዳልኩ እነ አስራት አብርሃ፣ ተክሌ፣ አቶ ተክሌ በቀለ፣ አቶ አስራት አብርሃ፣ ግርማ ሰይፉ፣ መስከረም አበራ፣ ዳንኤል ሺበሺ፣ ዳኛቸው አሰፋ፣ ሸዋስ እነዚህ የመሳሰሉት ደግሞ በመጽሐፉ ላይ አንብበው የተሰማቸውን የሰጡትን አስተያየት ከመጽሐፉ የመጨረሻ ቅጠሎች ላይ ታትመዋል። በዛ መጽሐፍ ላይ ምን አስተያየት አላቸው? የነበሩ ያዩ ሁኔታውን የሚያውቁ ወዘተ ረፈ አስተያየት እንዲሰጡበት ተደርጓል። ሁለተኛው መጽሐፍ ሌላኛው አገርና ፖለቲካ የሚል ታሪክና ፖለቲካ ላይ ያተኮረ መጽሐፍ ነው። በዛ መጽሐፍ ላይም እንደዚሁ እነዚህ ምሁራን የተወሰኑት አስተያየት ሰጥተዋል። በነገራችን ላይ ልክ ወደ ሁለተኛ ዕትመት ስገባ ኦልሞስ ከመጀመሪያው አብዛኛው ክፍል በመረጃ መጀመሪያ በተለያየ መልኩ የመረጃ ክፍተት፣ የትንታኔ ክፍተት የነበረባቸውን በሙሉ በሚሞላ መልኩ እንደ አዲስ መጽሐፍ የመስራት ያክል በጣም ደክሜበታለሁ። አገር አገርና ፖለቲካ ላይ በዚህ በውጭ ሀገር ከመታተሙ በፊት ታሪክ ያውቃሉ ለምላቸው ሰዎች ልኬ በቀናነት አንብበው አስተያየታቸውን የላኳሉ። አንብበው ምንም አይነት አስተያየት ሳይሰጡ መላሽ ሳይሰጡ ዝም ያሉ አሉ። ወሬቨር የሚካተተውንና አስተያየት የሰጡትን በጊዜም በምንም የማይመቸው ሰው ይኖራል፣ በክፋት ደግሞ የማያረግ ይኖራል። ከዛ ውጪ በኔ በኩል እንግዲህ አንድ ተፈጥሮ ወይም ዝም ብሎ ተፈጥሮ በራሱ ከፍለህ መመስገን ከፍለህ የሆነ ነገር ማድረግ ብዙም በዛ መደዳ ማልፍ ሰው አድርጎ አልፈጠረኝም። እንደዛ አይነት ተፈጥሮ ቢኖረኝ ቱ ቢሆነስት በምን አይነት ቦታ ላይ ልገኝ ይችላሉ? ዛሬ ሬድዋን ያለበት ቦታ ልገኝ ይችላሉ። አብይ አህመድ ያለበት ቦታ ልገኝ ይችላሉ። ምንም ግልጽ ነው፣ ክፍት ነው መንገዱ። የነበርንበት ሁኔታ ይታወቃል። በብዙ ርቀት ታች የነበሩ ሰዎች መንጠላጤ አግኝተው መጥተዋል። ስለዚህ ስልጣን የሆነ ነገር ምናምን ምናምን እሱ ቢዝነስ ከሆነ ከዛ ከስርዓቱ ጋር ነው ተጣብቀህ እንደነ አብይ አህመድ እንደነ ለማ መገርሳ እንደሌሎቹም ጩልል የሆነ ከስርዓቱ ጋር መቀጠል፣ ስርዓቱ አገር ይጎዳል ብለህ ተቃውመህ የሚያስከፍለውን ዋጋ ለመክፈል ተዘጋጅተ መወሰን ከባድ ሁኔታ ያመጣ ነበር። ያን ያመጣውን ነው ወደ መጽሐፍም ታሪክ ነውና ተጽፎ እንዲቀመጥና በዚህ ድሜ ውስጥ በዚህ ድሜ በዚህ ውጣ ውረድ ውስጥ አንድ አርቲክል ለመጽሐፍ ብዙ ሰው በሚጨንቀው ሰዓት እኔ ሁለት መጽሐፍ ለታሪክ ነው። ለልጅ ልጆችም የሚቀመጥ ነው እንደ አንድ የዚህ ትውልድ አካል በታሪክ ሞግቻል ሞግቻል። የመጀመሪያው ላይ እንደውም ይሄ 16 ክፍለ ዘመን የኦሮሞ ኤክስፓንሽን ታሪክ ላይ የፐርስፔክቲቭ የማህበረ ቅዱሳን ጆርናሎች አሉት በየጊዜው የሚታተሙ ጆርናሎች አሉ እና የመጽሐፍ የማህበረ ቅዱሳን ጆርናል ይሄ በታሪክ እይታ ከሃይማኖት ፐርስፔክቲቭ የሚያዩበትን መንገድ በጣም በርካታ ምሁራን አሉ በዚህ ትንታኔ የሰጡና የኦሮሞ ኤቲሞሎጂ ላይ ስቅል ጋቢሳ ከሚከራከሩበት በጣም በተቃራኒ ከኦሪቱ ሥርዓት ጋር ያዩበትን በተነጻጻሪ አምጥቼ ሁላ በዛ ሂደት ላይ ከዚህ የአርባ ዓመት አውድ ከዛጉ ዘመነ መንግሥት የአርባ ዓመት አውድ ትንታኔ ጋር ከሶሎሞን ጽዮናውያኑ ማለት ነው የእስራኤል የአርባ ዓመት አውድ ጋር እንዴት አድርጎ ገዳን መሳ ለመሳ ለማድረግ እንደተሞከረ ሰርተን ፖይንት ኮፒ ለማድረግ ተሞክሯል። ግን ደግሞ በራሱ የሚቆም አልነበረም የሚለውን አያይዞ እንዴ ለማምጣት ጥረት ተደርጓል እና መጽሐፍ በጣም እጅግ አታካች ነው፣ አድካሚ ነው። መጽሐፍን ጽፎ ለገበያ የሚያቀርብ ሰው ልክ አሁን ልጅ ስትወልድ ከልጁ በልጅ ተርፍ አገኛለሁ እንዲህ ምናምን ብለህ አይደለም አይደለ፣ ልጅ በመሆኑ ነው። በቃ ለአንተ ደስታ ላንተ አለምህ እሱ ነው አይደለ፣ ልጅ ልክ እንደዛ መጽሐፍ የሚጽፍ ሰው ዓለሙ ነው። በቃ ልጁ ነው እንጂ በኢትዮጵያ በውጭ ዓለም ሌላ ነው። በሌላው ዓለም ሌላ ነው። መጽሐፍ መጽሐፍ ጣም የተለየ ጥቅም ነው የሚያስገኝ። ኢቭን ኢትዮጵያ ማሳተምና መሸጥና እዚህ መሸጥ ሰማይና ምድር ነው በውጩ ሲሆን በዚህ ስታንዳርድ አይሆን እንጂ አትሊስት ስርጭቱ ጥሩ ከሆነለህ ጥሩ ትደጎማለህ። ኢትዮጵያ ውስጥ ግን ደራሲዋን ችግር ውስጥ ነው ያሉት ይታወቃል። ያንን ችግራቸውን እንደ ክፍተት በመጠቀም በቃ ተጽፎ መጽሐፍ አይደርስም የሚፈለገው ጋር